እሺ ይሄ ደግሞ አልታለልም፣ እኔ በአጉል ስልጣኔ የሚል ለሱ የተገጠመበትን ግጥም እንዲህ ሲገልጸው የተወደሰ መስሎት ነው። ለሱን የተመከረበትን የተገሰጸበትን ግጥም እና ዜማ የተወሰነ የኔን አሳይቶ አብዛኛው የራሱ ነው። ፎርጅድ ቫላቶኒ ነው። ይሄ ጭልፊት ነው፣ ኮራጅ ነው፣ የጭንቅላት ደሃ ነው። እስኪ አይተ ነው እንመለስ። እስኪ እንዲያው

አሰላሙ አለይኩም ወረህመቱላሂ ወበረካቱ የተወደዳችሁ የኑርሁሴን አህመድ የተውሂድ ሙንሺድ ተከታታዮች፣ ይህ ወገናችን ያው ሙስሊም አይደለም። እንዳየሁት ፕሮፋይሉን መጥፎ ነገሮችን፣ ቆሻሻዎች፣ የዝሙት ዘፈኖችን ምናምን የሞላበት ነው። ብዙ ተከታይ ያለው አላኩል ል ያሁ አልታለ ለምን በአጉል ስልጣኔ ማለት ግልጽ ነው። አጉል ስልጣኔ ለሱን እሱን የያዘው አጉል ስልጣኔ ነው። አለልኝ ሙሉ ዲኔ ዲኔ አለኝ፣ ሃይማኖቴ ሙሉ ነው እኔ አልሸወድም ብዬ ያልኩት በሁለት ሺ ስድስት የሰራሁት ነው። አፉ በእኝም ውስጥ አለን። እንደምታውቁት ያው ከነሺዳዎቼ በጣም ወደውና ተወዳጅ አስተማሪ ትውልድን ቀያሪ ዘመን ተሻጋሪ ነው። አሁን ይላከፋል፣ ሆን ብሎ ነው ሴቶችን ለማማለል ይላከፋል ሆን ብሎ ባካሄድ በአክሽኑ ሲል ሄደ ሄደ፣ አያችሁ ለራሱ እኮ ነው የተገጠመበት። ሄደ ባካሄድ በአክሽኑ ይጣቀሳል ሆን ብሎ አ ከምዕራባውያን እኮ ነው የኮረጀው። ከማን ነው እንደ ቫላ የቫላቶኒ አይነት ጸጉሩ እንደ አውራ ዶሮ ለራሱ ነው። አውራ ዶሮ ለራሱ የሚገልጸው ነው። ስለዚህ ሁሉም መስፈርቶች እሱ ጋር አሉ። ሁሉም የተገጠሙ ግጥሞች እሱ ጋር አሉ። ልጁ አያውቅም። ጥሩ እንትን መስለስ ለራሱ ዘፈን መስለትኩ ነው። ለዚህ ነው አያችሁ፣ ነሺዳና ኢስላማዊ ነሺዳና ክህደታዊ የሆኑ የዝሙት ዘፈኖች፣ የክህደት መዝሙሮች ምናምን ይለያያል መልእክቱ ላይ። ስለዚህ ይህ በምንም ተአምር ለዱርዬነት የማይመች ነው። የሰራሁትን እኔ ጸጉሩ እንደ አውራ ዶሮ ተገረምኩኝ። ያየሁት ጉድ ዘንድሮ የሰማሁትን ሳይሆን አይቻለሁ በአይነ ብዬ ሲምል ስምል መሀላ ያሳያል ግን፣ አላመጣውም ሙሉን። ቫላቶኒ የቫላቶኒ አይነት ጸጉሩ እንዳውራደሩን ራሱን ቫላቶኒ ያመጣ ነው ኦሪጅናሉ ማለት። ይሄ ፎርጅድ ነው፣ ይሄ ፎርጅዱ ቫላቶኒ ነው። ኦሪጅናል ቫላቶኒ ዶላሩ ይሸለማል። ስድብ አይደለም ይሄ። በርትቶ በመጫወት ለሃገሩ ይጠቅማል። ፎርጅዱ ቫላቶኒ ጫቱን ይዞ እዛም እዛም ይቆማል። ገንዘቡ ብሩ በከንቱ ያወድማል። ው ስለዚህ ለዚህም አድርሱለት ማድረስ ነው። እናንተ ለማድረስ እንትን እንዳትሉ እናድርሳ ኔ ማድረሳለሁ። ስለዚህ አድርሱ። እንዲህ የተሳሳተ እያችሁ ሐሙድ ሀቢቢ የሰራው ትክክለኛ አይደለም። አክሽኑ ላይ እንደወረደ የእኔ እንኳ አሳይቶ አለ። ይሄ ግን የተወሰነች እንኳ አመጣ ግን ቫላቶንኒ የሚያደንቅ መስሎት ነሽዳው እንደ ቫላቶኒ የሚያደንቅ እንደዚህ ሴቶችን መላከፍ በየመንገዱ ማተራመስ ስታይልን መቀጠል ምናምን ስልጣኔ መስሎት ይ የሚለው ነሽዳ የሚያደንቅ መስሎት ነው ያመጣው። ይሄ ምስኪን ደግሞ የሚያደንቀው የሚያደንቀው የሚያወድሰው መስሎት ነው ያመጣው። ለራሱ እንደተሰራበት አላያቅም። ለራሱ እንደሚመከርበት እንደሚገሰጽበት ጭፍን ገልባጭ እንደሆነ የምዕራባውያንን ባህል ማራገፊያ ሸቀጥ እንደሆነ አላወቀም። ወንድማችን መሀይምነት እኮ እንዲህ ነው። ስንት ወጣቶቻችን አየ። ይህ እንኳ ጭንቅላት የሚገባው አማርኛ እኮ ነው። ይህ እኮ ቅኔ ሁለት ሶስት ቀን ሰምና ወርቅ ምናምን ሁለት ሶስት ትርጉም ያለው ቃል እኮ የለውም እኮ። አልታለልም። እኔ ማን እኔ እኔ ብዬ ነው የሰራሁት ለራሴ ማለት በአጉል ስልጣኔ። ይህ አጉል ስልጣኔ ነው። ጫት አጉል ስልጣኔ ነው። ሱሪ መቅደድ አጉል ስልጣኔ ነው። ፓንት ማሳየት አጉል ስልጣኔ ነው። ለከፋ እየሄድክ ማተራመስ አጉል ስልጣኔ ነው። ብዙዎች አሉ። ይሄ ፋሽን ኢንፌክሽን ብዬም ባለፈው ለግቅ ያለው አልሸወድም። እኔ በፋሽን ስልጣኔ አለልኝ፣ ሙሉ ዲኔ አለልኝ። ሙሉ ዲኔ እያልኩ ነው። እና ሙሉ የኔ ክሊፕ ብታዩት ይሻላል። እንደዛ አርጋችሁ እንደወረደ ብታዩት ትማራላችሁ። እየገሰጽኩኝ ገንዘቡ ሲያልቅበት ይላል፣ ወይኔ ወይኔ። ብሩን አውጥቶ በመጠጥ በሀራም በዝሙት ሴቶችሁን እንደ አውራ ዶሮ አድርጎ ሰልጥኛለሁ። እህል እትል ነው አራዳ ሳይሆን እነዚህ ወራዳ ናቸው። እና ወንድሜ ተማር፣ እሺ ተማር። እኔ የገጠምኩትን እንደ አንተ የመሰሉ እምነታቸውና ባህላቸውን ትተው በፈረንጆች ባህል የፈረንጆችን ፊልሞች አይተው የሚጋልቡ ናቸው። ልብ የሌላቸው፣ የማያስቡ፣ የማያገናዝቡ ጭንቅላታቸው ከላይ ነው የተቀየረ እንጂ ውስጡ ዜሮ ቦርኮዎች የሆኑ ስላሉ ነው ብዬ ነው። እና ደግመህ አዳምጠው ነው ለአንተ የቤት ስራ፣ ደግመህ አዳምጠው ና፣ ሙሉን የኔ ክሊፕ አቅርበው። ያንተ ግን አይመጥንም። እንዲህ ብትሰራው በራስህ ላይ ነው እየተገጠመ ያለና እወቅ። እያደነቀህ እንዳይመስልህ፣ እየመከረህ ነው፣ እየገሰጸህ ነው፣ እየኮነነህ ነው ግጥሙ። ስለዚህ ሼር አድርጉልኝ፣ ሲ ሼር፣ ኮፒ ሊንክ አድርጉ፣ ፎሎው አድርጉኝ። ያ አድርሱለት፣ ለልጁም ይመከር እስኪ። ብዙ ስራዎቻችን የሚያበላሹ ስላሉ አላወቁም፣ እንሰጣቸዋለን መልስ